ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ኮሜንት፣ ሰብስክራይብ፣ ሸር እያረጋችሁ ለቤቱ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ የሆኑ እንግዲህ ዛሬ ክፍል መቶ ስምንት አፍላ ፍቅር ትግል ማለት ነው

ይህ ሪማታ ጋር በመደብደብ ማነች ሃይማኖት ወሪ ደብግባ ሽጉጡን ቀምታው እንደነበር እና ክፍል መቶ ሰባት ላይ ከኋላ ተከትላ ደብድባው እና ሁለተኛ ደግሞ ሽጉጡን እንደቀማችሁ ነበረ ያቷ ላይ አግኝቷት እሷን በማገኘት ላይ ነበረ። መቶ ሰባት ላይ ያለቀው ክፍል መቶ ስምንት እንግዲህ ስንመጣ እሱም ተዘጋጅቶ በመምጣትና እሷን ለማገፍ ብዙ ነገር እንትን ያለበት ይሄድበት እንትን ነበር እና ብቻውን በማግኘት ፊዮሪን ይዟት ነበረ። እንዳያዛት እንግዲህ ምንድና ያላት ፊዮሪ ጀግናናት። እኔ ከዛ ውስጥ የምትመቸኝ ፊዮሪ ነች። ያ ሁሉም ይመችኛል፣ ግን ደግሞ እንትን ላይ በጣም አንደኛ ምሰጣት ፊወሪ ነው። በቃ ያው የስራው እንትን ቢሆን ሁሉም አንደኛ ቢሆንም እሷን ግን ትለይብኛለች። በቃ የምታደርገው ሁሉ ነገር ያው ሁሉ አንበርክ እኮ እንትን ሲል እሷ ግን በጀግንነት ሽጉጡን እስከምቀማው ድረስ ማለት ነው ፊወሪ ጀግናነች ማለት ነው። እና የምታሳያው አክተር ላይ ተጫዋች ናበጣ እና እንዳያችሁት እንግዲህ እሷ ቀምተው እንደገና ደግሞ ፈንክተው ነበረ። እንደዛ ስታደርግ የነበረው ነገር ግን እሱ በዛ ተነስቶ መንገድ ላይ አገኝቷት፣ እሷን በመያዝ ምንድን ያላት እሷን ይዞ ምን እንዳላት እንግዲህ እሱ ሁለተኛ ትሳፈጫለሽ፣ ሁለተኛ ትደርሻለሽ እያለ ሲያስጨንቃት ነበርና አንደርስም በማለት እሷም ብቻዋንም ስለነበረኝ መልስ ሰጥተዋለች ማለት ነው። ለጓደኞቿ የከፈለችው መስዋዕትነት በጣም ጀግናናት ማለት ነው። እና ያው እዚህ ላይ ነው የክፍል መቶ ሰባት ላይ እንትን ያለ ነበር ወደ መቶ ስምንቱ እንግዲህ ስንመጣ ማነች እንግዲህ እስካሁን ጓደኛ አንዳንዴ የስጋኔም እንግዲህ እንትን የምለው ጓደኝነት የምን ያህል መስዋዕትነት እንደሚያስከፍል እና ለጓደኛዋ ያላትን ነገር በዛ አይነት ደረጃ ሄዳ የተጋጠመችው የተጋፈጠችው ፊዮሪን በዚህ ላይ ሳያት በጣም አደንቃታለሁ። ሁለተኛ ደግሞ ወደ ሁለተኛው እንትን ስመጣ ማነች ቤዚና ጓደኛ ሄሎ ተጣልተው ብዙ ነገር ጆቹ ሆነው ለያየታቸዋለች። እንግዲህ ጸጋ ማለት ነው። ጸጋ እንግዲህ እንደምታቋት እሷ ገንዘብ ነው ሰዎችን ጓደኛ የሚዋደዱትን ማለያየት እንዴት ሰ አድርግ እያለ ማለያየት፣ ያልሆነ ነገርን ፉልፍ እየሰራች ማለያየት ነው እና እንግዲህ ጸጋ ወደ ማንች ጸጋ አቡሽን ታፈቅሯዋለ ነገር ግን አቡሽ የተጠጋባት ምክንያት ከእሷ ኢንፎርሜሽን ለማግኘት ነበርና ሪከርድ አድርጎ ይዟታል ማለት ነው። ስታወራ የነበረውን ያንን ሪከርድ ያፈቀረ መስሎ ብዙ ብዙ ተጠግቶ ያንን ሪከርድ ለቀስቴ ለመስጠት ነበር ያን ነገር እንትን ያለው። ነገር ግን አሁን ላይ ሁሉም ነገር ተበላሽቶ ቀስቴ እና ቹቻም ሁሉም ተለያይተዋል፣ በእሷ የተነሳ ነገር ማለት ነው። አሁን ላይ ደግሞ ደስ የሚለው ነገር የሚመቸኝ ደግሞ ምሁሩ ታርቄ የሚባለው ልጅ ታረቀ ማለት ነው። ታርቄ እሱ ልጅ በጣም ነው የሚመቸኝ፣ አስተሳሰቡ ምናምን ያው ምሁር ስለሆነ እሱ እንግዲህ አሁን ላይ ያለበት ደረጃ እንደምታቁት ሁሉንም ነገር ሄሉም ላይ ያለውን ሪከርድ ምናምን ነገር። እሷ ግን እ ፀጋ አንዳንዴ ይስልም፣ በስተጀርባችሁ ጓደኞቻችሁ እንግዲህ በጥሩ ጊዜ አብሯችሁ ሆነው፣ ያኔ አንድ ነገር ተፈጥሮ በተጣላችሁ ጊዜ ግን ያንን ነገር ይዘው ሊያጋፍጧችሁ ይችላሉ። ከነዛ ከምትወዷቸው ጓደኞቻችሁ ጋር እንዳትገናኙ ማለት ነው። ሶ ፀጋ እንግዲህ ልክስክሷ ያንን ሪከርድ ሄሉና እሷ አንድ ላይ በነበሩ ጊዜ በጣም ያሬድን እንዳፈቀረ እንደዝስር እያለቻት እሷም እንግዲህ እሱን ያፈቀረ መስላ የውሸት ፌንት እንደሰራች ነግራን ነበረና ያንን ግን ሪከርድ አድርጋ ይዛባታለች። አሁን ላይ እንግዲህ ፀጋና ሄሉ ተጣልተዋል። ተጣልተው ያው እሷ ደግሞ አቡሽ ሄሉን ይፈልጋታል። ፀጋ ደግሞ ሄሎ አቡሽን ታፈቅሯለ። አቡሽ ጋር እንዳደርሽ ከደረሽ ወዲህ እንትን ከመጣ ይሄን ሪከርድ ለነው ሁሉም ተማሪዎች ሰብስቤ ነው ስታደርጊ የነበረውን እማጋለጠው ስትላት፣ በቃ በፍርሃትና በጭንቀት ሄሉም በቃ ምንም ማድረግ አልችላል ጠቃምሽ በማለት ምክንያቱም ጓደኞቿን ነገር የሰራቸውን ነገር እንትን ካለች በጣም እንትን እንደሚለዋት ስለዚህ በቃሻ ልጠቀም በማለት ትነግራታለች። ሁለተኛ እንግዲህ ያው ይሄ ታርቅ የሚባለው ልጅ ነግራው ነበር እና ለምን ሪከርዱን ለያሬዳ አንሰጠውም በማለት ሁላቸውን እነካከራሉ። ነገር ግን ያመስጠቱ ሳይሆን አቡሽ ላይ ያለውን ሪከርድ የማንሰጠው ሄሉ በፊት ጊዜ ጓደኛ በነበሩ ጊዜ ያወሮትን ሪከርድ ለነ ሄሉ መጥፎ ጎን በምታይበት ሰዓት ያን ሰዓት መጥፎ ነገር ሪከርድ አድርጋ ይዛባታለች፣ እና በዛ ምክንያት ነው ሰተ ከዛ ሲል እነሱም በቃ በዝን ነገር ቃል ግቡላ እንዲያትቆጣ ብሎ እሱም አስጠንቅቋቸው፣ እሷም ሄዳ እሺ ብላ ስታበቃ እነሱም እንግዲህ እሺ ብለዋታል ማለት ነው። እሺ ብለው ተቀብለዋታል። ጓደኛ ሞቿ ምንም ብቴ ምንም ችግር የለውም። በቃ ይሄ ያለፈ ነገር ነው ብቴ ራሱ ምንም ትንሚል የለም። ከእሷ ጋር ሆነስ ምንም መልካም ነገር እንትን እንደማትናቀል ነገር ግን ምንም ጣጣ የለውም በማለት እሷን ያሳምኗታል ማለት ነው። በዚህም ጊዜ ሄሉ ደስታዋ መቆጣጠር አቅቷት ወደ አቦሽ ጋ እንግዲህ ሪከርዱን ለማምጣት ያንን የጸጋ ጉር ሊጋለጥ ስለሆነ ሪከርዱን ለማምጣት እየሄደች ነው። ያለቀው ክፍል መቶ ስምንት እንግዲህ፣ ቀጣይ ክፍል ላይ መቶ ዘጠኝ ላይ ምንድን ነው የሚፈጠረው? ያው ጸጋ፣ ቀጣይ ማክሰኞ ጸጋ እጉዷ ይፈላል። ያው ሁሉ የሰራችውን የውሸት መሰልሰል ከያሬድ ብር ለማግኘት ብላ እያስመሰለች ያ ሁሉ ያረገችው ሪከርድ ሲወጣ ያሬድ አሁን ከእንቅልፉ ይነቃል ማለት ነው። እስከ ዛሬ ስታለቅስበትም እነሱን አምናችሁ ነው እንደዚህ እያለ እሱን ስታሳምነው ነበር። ነገር ግን ፀጋ ደግሞ እንደዛ ሲላት በቃሽ በቃይ ብሎ ያሬዱም ያው ገንዘቡን በመስጠት እናንትን በማለት ከእሷ ጎን በመቆም አታየቹቻን ጓደኛ ቀስቴን እነቾቻን ፀጋ የደረሰችበት እንዳደርሱ በማለት ይነግራል ማለት ነው። ፀጋም እንግዲህ እንደምታቋት ፀጋም ፀጋም በመልከስከሷ አሁን ላይ እንግዲህ ነገሩ ሊውጣባት እያለ ስለሆነ በጣም ነው እንትን የምትለው እሷ እንግዲህ ይሄ ማነች እንትናን አወጣለሁ በማለት ነው ይሄ የሄሉን ማለት ነው። ሄሉ ደግሞ ከጓደኞቿ ጋር ፒስ ፈጥራ ምንም ብትይ አንቆጣሽ፣ ምንም ያለፈ ነው በቃ ያልሽውን በይ ብለው ሲያሳምኗት ነበር። እሷም እሷን በደስታና በሳቅ ወዴ በሚሄድ ወደ አቡሽ ጋር በሚሄድ ያንን መረጃ ለማምጣት ተገዳለች ማለት ነው እንግዲህ አቡሽም ያን መረጃ ሲሰጣት በጣም እፎይ ይላል። በዛ እንግዲህ ሁላቸውም ነገረኛና እንደዛ መሆኑን ያቃሉ ማለት ነው። ሶ አሁን ላይ እንግዲህ ፀጋዬ ከሁሉም ጋር ማንን ነው ሄርሜላን ነው እንግዲህ ጓደኛ አድርጋ የያዘችው። እንግዲህ ሄርሜላ አቡሽን ማን ነው ሚኪን የምታፈቅር ናት። የሀብታም ልጁና ትምህርት ቤቷን ትታ ህዋንን ለማሳበድ ያፈቅራለሁ በማለት ነው እንግዲህ ማነች ፌዎሪንም ያጣላቻት ማለት ነው እና አሁን ላይ እንግዲህ ጸጋ የፊወር እንትና ጓደኛ ሆናለች የፔርሜላ አሁን ፔርሜላ ጋ እንግዲህ ጋርድ እንዲመታናት ጋርድ እንትን እንዲልላት ትፈልጋለች ግን አልሆነላትም። እና ለማንኛውም እኔ ጸጋኔን ጸጋን ጉድ ለመስማት ነው እንግዲህ አቡሽ ማን ነው ያሬዱ ምን እንደሚል ቀጣይ ክፍል እንጠብቃለን። ያው እንግዲህ ሪከርዶ የሚሰማል ማለት ነው ያንን ሪከርዱ ሲሰማ እንግዲህ ጸጋ ምን እንደምትል ሌላ ደግሞ ወሬ ብታመጣም፣ ያሪዶ መቼም ይሄን ሰምቶ የማይነቃ ከሆነ ጉር ነው። ሁሉም እንግዲህ የተጣሉት ለሱ ነው። ነቀስቴ ሁሉ ቀስቴ ንሱን ለማንቃት ብሎ በዜና ፈጠርኩ እያለ ሲልበት፣ እሱ ግን የሄደው በቀጥታው ነው። እና ይህ ይሄ ነገር በጣም ነው እንትን ያለው እንግዲህ በቀጣይ ክፍል ክፍል መቶ ዘጠኝ ቤዚ ማነች? የጸጋን ጉድ እንሰማለን ማለት ነው። ጸጋ ምን ላይ ደረጃ ትሆን ይሆን? ጸጋ እንግዲህ ያለችበት ሁኔታስ ምን ይሆን የሚለውን አብረን እንመለከታለን። ለነበረን ቆይታ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሆን ባይ ቫይ። ሰላም ለሀገራችን።